ባይፈጠር አብርሽ ከጎኗ ቢሆን ደስ ይለን ነበር፣ እና እሱም ደንግጦ ቶሎ ነው መጣሉ ያለው። የት ናችሁ ምናምን? እንግዲህ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ጸሎት አድርጉ። መጀመሪያ ጸሎት ነው የሚያስፈልገው። እንግዲህ እ ሩታ ሆስፒታል ገብታለች ተባለ። እንግዲህ ብቻ እመቤት ድንግል ማርያም ተማረሽ፣ በሽልማት ታውጣሽ፣ በሽልማት ታውጣሽማ። ከወለደች በኋላ ነው ብቻ። በሰላም ተገላገይ የሆዲሽን በጀርባሽ

ታርግልሽ ታርግልሽኔ ውድ ማለት ነው። እና ሌላ ምንም አልልም። እንግዲህ የሆነ ለመናገር አብርሽ ካንቺ ጎን ሆኖ ካንቺ ጋ በቃ ብቻ አለ አይደለ? ካንቺ ጋ በሆነ ደስ ባለኝ፣ ካንቺ ጎን በሆነ ግን። እኮ ሊሆንም ይችላል፣ እዚህ ጋር ለካሜራ እንደዚህ ልታርጉት ትችላላችሁ። ግን ካንቺ ጎን መሆን ነበረበት ብዬ አስባለሁ። የሆነን ለመናገር ማለት ነው እንኳን

ብቻ ተው ዛሬ እንግዲህ ማለት ለሩት ተጥሩ ነገር የምንመኝበት ቀን ስለሆነ መጥፎ ነገር ማውራት አይጠበቅብንም። እና እስቲ ቪዲዮን እኒ ከነገገሩ የምራለው ምናምን ምናምን እያለ ነበር እያወራ የነበረውና በእርግጠኝነት እሱን ቶሎ ማቶ ነገሮችን የሚያስተካክል ይመስለኛል። ቢያንስ ፈረንጁ ተናዷል በጣም ምክንያቱም

ብቻ ብዙ ነገር ማንሳት አይጠበቅብንም። ሁላችሁም ታውቃላችሁ። ሩታና አብርሽ ማለት አብርሽ ከሩታ ጋር እንዳይሆን እያደረጉ ያሉት አብሶ እነዛ ወንዶችና ያቺ ናት። እና አብርሽና ሩታ እየተጠጋጉ ነበረ። አንድ ላይ እያወሩ ነበረ። በየቀኑ እየተገናኙ የሆነ በቃ ጥሩ ነገርን እያስተላለፉ በነበረበት ጊዜ ግን ያቺ መታ ከሱ ጋር እንደዚህ ተመታሁኝ ምናምን ምናምን እያለች አብርሽን ወደ ራሷ ለመውሰድ እየሞከረች ባለችበት ጊዜ እንግዲህ ሩታዬ ደግሞ ምጥ መጥቶባታል እ

ያው እንኳን ለዚህ አበቃሽ ነው ማለት የምፈልገው። ምክንያቱም ስንት ሴቶች አሉ፣ ይህንን ስቃይ ይሄንን ማለት ይህንን ለማየት ያልታደሩ ስንት ሴቶች አሉ። ያው ይሄ ደግሞ ያለ ነው፣ ገባቸው አደለ? እግዚአብሔር ለእኛ ይሰጣን፣ በቃ ስትወልድ በጭንቅ አበዛብሻለሁ፣ በኦሪት ዘፍጥረት ላይ ጭንቅ አበዛብሻለሁ፣ በጭንቅም ትወልጃለሽ ብሎ እንዳለ እግዚአብሔር የእሱን ቃል ነው። ስለዚህ እሩታ ላይ ብቻ ያለ ነገር አደለም። ብቻ በሰላም ትገላገል የሚለው ቃል ብቻ ነው ከኛ የሚጠበቅብን ማለት ነው

ነው ኢትዮጵያ ውስጥ የሆነን ለመናገር ሩት መጀመሪያ ግን መናገር ምፈልገው ማለት ነው ኢትዮጵያ ውስጥ ሚስትየው ምጥ ሲይዛት ባልዮ ከእሷ ጋር መሆን አለበት ማለት አብዛኛው ጊዜ ኢትዮጵያ ውስጥ ካየችት የግልም ሆነ የመንግስት ማለት ነው

ባልየው ከሚስት ጋር እንዲሆን አይፈቀድም። ለምን እንደሆነ ባላቅም፣ ከእሷ ጋር አይቶ የእሷን ጭንቅ ማየት አለበት። እሷ ስትወልድ ቢያይ ምን ችግር አለው? ይጠላታል የሚል ነገር ነው መሰለኝ አለባቸው። ዶክተሮቹ ከእሷ ጋር እንዲሆን ወይም ደግሞ የእሷን ጭንቅ እንዲያይ አይፈልጉም። ገባቸው እሷ ብቻን እየጮኸች ከዶክተሮቹ ጋር። ግን ሌላ አገር ስታዩት አሁን ቲክቶክ ላይም ስታዩ ሚዲያ ላይ ስታዩ፣ እየደባበሳት ከእሷ ጎን ሆኖ እያለቀሰ የእሷን ጭንቅ እየተካፈለ እሱን እያየች እየተጽናናች ትወልዳለች።

ኢትዮጵያ ውስጥ ደግሞ ያ ነገር አይፈቀድም። ለምንድን ነው ግን ወገኔ? ለምንድን ነው አይፈቀደው? የባሌ ከኔ ጋር ለምን አይጨነቅም? የኔን ጭንቅ ለምን አያይም? ግዴታ ታዋቂ መሆን አለባቸው ማለት ነው። አሁን አርቲስቶች፣ አሁን እነ ቴዲ ምናምን ይችላሉ። ግን ሌሎች ለምን አይቻልም? ይሄ ነገር መሆን አለበት። በቃ ይሄ በቃ ተፈጥሮ ነገር ነው ግዴታ። እኔ ያመጣሁት ነገር አይደለም። ስወልድም፣ ይሄኝ፣ ይሄ ነገር እኮ ያው ነው። አይቷ አይደል እንደ እንትን ያደርገው እንዴ? የምሬ ነው። ይሄኝ በቃ አንድ ሴት ኢትዮጵያ ውስጥ ስትሆን

ባሏም አብሮ ይግባ ሆስፒታል፣ ከእሷ ግ ጭንቋን ይካፈል። በቃ አለቀ። አብዛኛው ጊዜ ግን ሴቶቹ ካያችሁት ማለት ነው ምጧ ሲመጣ በጣም ወንድ ልጅን ማየት አትፈልግም። ካያችሁት ማለት ነው እንዳላየ ዞር በልልኝ ምናምን ይላሉ ሴቶች። የሆነ ልምን ያ ያ ነገር የሆነ አላውቅም ብቻ ማለት ነው። እና ተረጋጋ ነገር ነው

ግን እዛ እናትየው አላወቀችም። ማብራ እንዳይመጣል እንደመጣ ሌላ ችግር እንዳይፈጠር፣ ችግር የለም ማረ፣ ደስ ይላችኋል እንጂ አንተ፣ ችግር ይፈጠራል። እሱማ እሺ። ሌላ ሰው ያስፈልጋል። ሌላ ሰው ያስፈልጋል፣ ያስፈልጋል። ትላልቅ ሰው ወደ አብርሽ እናትና አባት እንደውላለን። ቆይ ትንሽ ይረጋጋ ነው ጋሽ ወይ ካልሆነ ወይ እናቱ ሽ

ውሽሚት ጋር ሊደውል አስበዋል መሰለኝ። ይሄ ማ አያፍርም እኮ አያፍርም፣ እግዚአብሔር ነው የምላችሁ። ሌላ ሰው ያስፈልጋል ይላል፣ እሷ አነጋ ነው የሚደውሉ እርግጠኛ ነኝ። ያስፈልጋል ቢባል ማለት ነው። በዚህ ሌሊት ሁሉንም ከምረብሽ ነው እኮ እናንተ ጋር ይደውል። እሺ እኔ እኮ ግራ ገባኝ ሆነ። እሺ እንገዛዛ፣ ማለት የሚገዛዛ ነገር ሲጀመር፣ ማለት ነው የሩታ ቤተሰቦች የሉም። እንደ እህቷ የለችም፣ እናቷ። ሲጀመር ሴልን ልትወልድ ስትል እንኳን ምጣ አይደለም ልክ ቀኗን ስትጨርስ

ዳይፐር ያስቀምጣሉ፣ ለልጅ ጨርቅ ያስቀምጣሉ። ልክ ሲወልዱ መጠቅለያ ፎጣ ይገዛል ምናምን ምናምን። ሲጀመር እንደ በፊት አይደለም፣ ተዘጋጅቶ ነው የሚሄደው ሰው። ሆስፒታል ለመሄድ ሻንጣ አዘጋጅቶ፣ ሻንጣ ውስጥ ቁጭ አድርጎ ነው ማንም ሰው የሚዘጋጀው ማለት ነው። አሁን ምን ያስፈልጋል ምናምን። እርግጠኛ ነኝ እናትዮ ይዞ መጥተዋል። ገባቸው አይደለ? ልክ ምጧ ሲመጣ ያኛውን ሻንጣ ይዞ ነው እየሮጡ የሚሄዱት ማንም ሰው ማለት ነው። ስለዚህ ስለዚህ እኔ ምን አውቃለሁ የሚያስፈልግ እናትዮ እኮ ብትወጣ አሪፍ ነበር። እሱ ነገር እውነት ነው።

ቶሎ የሚያስፈልገው ነገር እናመጣጣ ነበር። መጠቅለያ ምናምን ያስፈልጋል። አንድ ሴት እኮ ቢኖር ጥሩ ነበር ማለት የሚያስፈልገው ነገር ሴቷ ማነች? አንድ ሴት ታስፈልጋለች። ሴቷ ማነች? ይነግሩ ነበር።

በዚህ አጋጣሚ ሽሩባ መሰራቷ ጥሩ ነው። እኔ ትሰራ ብዬ ነበረ። ደስ ብሎኛል እንደዚህ መሰራቷ። ምክንያቱም ምጧ ሲመጣ ምናምን ጸጉሯ እንዳይበላሽ እንደዚህ ወደታች መሰራቷ ደስ ይላል። ግን እግዚአብሔር ካንቺ ጋ ይሆን ውሽ ያንቺን ስቃይ ማየት እንደ

እም በዚህ አጋጣሚ እሷ እንደዚህ እየተጨነቀች ግን፣ በዚህ ካሜራማን ኦኬ፣ ካሜራማኑ ሊኖር ይችላል የሚቀርጸው፣ ግን እንዴት ችሏችሁ? እንዴት ያስችላል? ግን የእውነት ለመናገር ካሜራ ምንም አይነት እንትን ብትሆኑ ራሱ ያው ግዴታ ለቤተሰብ ማስታወቅ አለባችሁ። ግን እንዴ ይቻላል ወይ ይቻላል ወይ ትጅ፣ ማለት እንዴት መጣላችሁ ካሜራ ራሱ ለመያዝ ለመቅረጹ ራሱ ይቻላል? የእውነት

ሰውን ይጠይቃል። ዶክተሩን አትጠይቁም? አሁኑ እሷ እንደዚህ ጭንቅ ሆነ ትክክለኛ ምጥ ነው እያያፈር፣ እንደዚህ ጭንቅ ሆና ትክክለኛ ምጥ አይደለም ምናምን ሲጀመር፣ እንዴት እሷ ታውቃለች ማለት ግን፣ እንዴት ትመልሳለች? በዚህ ሰዓት እንደውም በዚህ ሰዓት እናንተን ራሱ በጤፍ ያለ ማለቷ ማለት ነው። የእውነት ሴቶች ምጥ ሲመጣ ዞር በልልኝ ማየት አልፈልግም ነው እንኳን የሚሉት። እንኳን እንደዚህ አይነት ጥያቄ ያቅርባቸው አይደለም ማለት ነው። ትክክለኛ ምጥ አይደለም።

ምንድን ነው፣ ኳስ ነገር አለ። እሱ ላይ ቁጭ ብላ ማለት ነው። እንትን ቢሆን አሪፍ ነበር። ምጣይ ስፖርት ሰራ ቀለለ

ሲጀመር ቡና የሆነ ነገር ነው እንጂ ምሪንዳ ምናምን፣ ይሄ ምግብ ራሱ ሳትወልድ በፊት ጥሩ አይደለም። ምክንያቱም ምጥ ሰዓት የሚከሰተው ስለማይታወቅ ማለት ነው። እንደዚህ ምጣዋ ሊመጣ ሲል ምናምን እንደዚህ ጠጪ ምናም፣ ቡና እሺ፣ ትንሽ ነገር ስለሆነ ማለት ነው።

ግን ቡና ራሱ እንትን በደንብ ሽንቷ ሊመጣ ይችላል። አስቸግራል። ገባችሁ? እሷ እንደዚህ ሆነ በአሁን ሰዓት እንዴት ነው? ሽንት ቤት ለመቀመጥም ሽንት ቦታ አስሬ ለመሄድም ጥሩ አይደለም። ስለዚህ ምጧ ሲመጣ እንደዚህ መራመድ ወቅት አርግ እንጂ እንደስጨጫለሽ ምናምን ምናምን አትበሏት። ምጥ ሰዓት እኮ ቢያንስ እኮ ኢቭን ስንት ሰዓት ሙሉ እኮ መብላትም መጠጣትም ራሱ አያስፈልግም። ምክንያቱም ምጥ ሰዓት ብዙ ነገር ይከሰታል ማለት ነው። ገባችሁ?

የምጣዱ ያለ የምኑ ስንጣጣ ነው የሚባለው። አይኗን ጨፍነውና ተረት ታወራለች። እሷ ለምን ይቀርብብኛል ነው ይሄ ልጅ ማለት ነው። ስልክ ምንድን ነው?

እኔ አላማረኝም ማለት ነው። ሴቷን ሊያመጣት ነው መሰለኝ። የሆነ እቃ እንደዚህ መታቀፈ ምናምን፣ ሩታ እንደዚህ ውስጥ ገብታለች ይዘሽ ነይ ብሎ ደውሎላት መታ። ከዛ ደግሞ እሱ እንደዚህ እኮ እኔ እኮ ሴት ያስፈልጋል ብዬ ነው እኮ እያመጣዋት ምናምን እንዳይል። እግዚአብሔር ነገር ሊፈጥር ነው ይሄ ጫታሙ ማለት ነው። አላማረኝም። የምሬን ነው፣ አላማረኝም። አስሬ ስልኩን የሚያወጣ ለምንድ ነው? ውሽሚቷን ሊያመጣት ነው።

እንደገና እንደጀመርልህ በቃ ሁለቱ አንድ ላይ ሲሆኑ አያችሁት አይደለ ግን ሁለቱንም ደግሞ አንድ ላይ እንዳይሆን የሚያደርጉ ግሞ አሁን ይሄ ልጅ የሆነ ነገር ሊሰራ ነው እርግጠኛ ነኝ ማለት ነው እርግጠኛ ነኝ ያችኛውን ሊጠራት ነው መሰለኝ በዚህ ሰዓቱ እንኳን አብርሽ ከሩታ ጋር እንዲሆን አይፈልግም የምሬን ነው

የእኔ ቤተሰብ ብቻ ጸሎት አድርጉ የእኔ ውዶች እና ቤተሰብ ጸሎት አድርጉ። በሰላም ትገላገልልን እህታችን ማለት ነው። በተረፈ ሰላማችሁ ብዛልኝ፣ ወዳችኋለሁ። እንግዲህ አዲስ ነገር ካለ ያመጣለሁ። ጸሎት አድርጉ ሁላችሁም በያላችሁበት ማለት ነው። እንግዲህ እግዚአብሔር ከእሷ ጋር ይሁን፣ የጭንቋ ማለጅ ከእሷ ጋር ትሁን። እኔ እኛ ምን እናደርጋለን ብላችሁ ነው። እንኳን እኛ አይደለም አጠገቧ ያሉት ራሱ ምንም ማድረግ አይችሉም። ብቻዋ ነው የምትጨነቀው፣ ብቻዋን ማለት ነው። ጭንቋን የምታልፈው ብቻዋን ነው እና የሆዷን በጀርባዋ ያድርግልን